የኤርትራ መንግስት በታሪኩ ማለት ነው እስከማውቀው በታሪካቸው እንደ አሁን እንዳንጠፋ የሚል የሰጉበት ጊዜ አለብዬ አልወስድ በዚ ውስጥ እንደሌለ ያቃል በቀላሉ ሊገፈተር ይችላሉ የሚል ስጋት አለው። ኤርትራን በራሳቸው አልወሰዷትም። ያንን ኢሴንሻል የሰጠናቸው ድሮ ሊጠፋ የነበረ ሻዕብያ እንዳይጠፋ ከማድረግ አልፈን ኤርትራ የምትባል ሀገር ሰጥተነዋል። ይህ ሻዕብያ ቢባል ፍጥረት ፕሬዚደንት ኢሳያስ የሀገር ኤርትራ መሪ የሚባል ፕሬዚደንት መሬት ላይ በኢኮኖሚው አታየውም። በቅጥ ያለው የመንግስት ቅርጽና ስርዓት አታየውም። በህዝብ ሞራል አታየውም። ምንም ነገር የለም። መሬት ላይ የት አለ ካልከኝ አየር ላይ ነው ያለው። አየር ላይ በመኖር ይችላሉ፣ ሚዲያ ላይ በጣም መኖር ይችላሉ። እኔ በኢትዮጵያ ውስጥ በሚደረግ ግጭት ጭራሽ እ አላስገባም። መንግስት ያውቃል። ከውጭ ጋር በተያያዘ ከሆነ ሻዕብያ ጋር ጥምረት ብለን እንመጣለን ሲሉ መንግስት ባይጠራኝ ምን ይሄዳለሁ። ግን እኔ ብቻ ሳይሆን ልንገርህ፣ እንደ እኔ ያሉ በጣም ብዙ ሰዎች አሉ። እዚህ ከደረስ ጥሪ አያስፈልግም። ይሄ ይሄ ቦቶም ላይ ነው። ለራሴ ሳይሆን እንደ እኔ ያሉትን ወክዬ ነው እየተናገርክ ያለው። እዚህ እስከተደረሰ ግንባር ላይ ያለው